ቻይና ችግሩ ከኔ ነው አሁንም ጉች ጉች ያለ ጡት አላየ ጉች ጉች ስሙን ቀይሮ እንጥልጥል ሆኖ ይሆን አላውቅም እኔ ስትሬች ማርክ የበዛበት ሰንቸ ሰንቸረች ሰንቸረች ነው የሚባለው በአማርኛ ስትሬች ማርክ ሰንቸረች የበዛበት የወረደ ነ ያለኝ እኔ ከዚህ ቱቴ ጋር ቲክቶክ ይጋፋል እንደው በመድኃኔዓለም ሁለቴ ማስጠንቀቂያ ሰጠኝ ቢታይ ጡትሽ ለኛ የሚታየን ጉች ጉች ብሎ ነው። ለአንቺ ቢወድቅብሽም ለእኛ ግን ጉች ጉች ብሎ ነው የሚታየን። እባክሽን ሸፍኝ ወይ ደግሞ ከላይ ቡጭ የሚል ማስጠንቀቂያ ሰጡኝ ሁለቴ። የመጀመሪያው እባኮትን ጡቶትን ይሰብስቡ የሚል፣ ሁለተኛው ጉች ጉች እንደ ጦር ሊዋጋ ነው። እኔ ጋር በንጥልጥል ያለሁ እኔ ጋር ተንጠልጥሏል። ጭራሽ ማጠፍ ነው የሚቀረኝ፣ የለቅሶ ቤት ነጠላ ሆኖ እንደዚህ። ድምን ጉድ ውስጥ ነው የገባሁት ወገን። ሁለት የክርስቶስን ማስጠንቀቂያ ሰጠኝ። አሁን ይሄንን የክፉ ጎረቤት ተጠርቼ ለቅሶ ጽዋ ልዳቆስ ነው የሚመስለው። ቁጭ ብዬ እንደዚህ ምን ጉድ ውስጥ እንደገባው ወይ ረስቸው። ጊፍት ጋላሬ ሙሉልኝ። እኔ ለጊፍት ጋላሬ ነው፣ ሌላ ምንም የናንተን አልፈልግም። ቴንኪዩ ኔማር፣ ቴንኪዩ፣ ቴንኪዩ፣ ቴንኪዩ። ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ

አረማሪ ሲናጭን ያደረው እሱማ ተመችቶታል። በእናቱን የወጣው መሰለኛ ነገር ላይ ሆ ጉድ እኮ ነው። አዳሩም ሙሉ ነው ሲዋቀጥ ያደረው። በጣም ወድሻለሁ ቤታ። አቤት አቤት አቤት አቤት አቤት። እዛኛው ቤት ደግሞ ስትሄጅ እርገቷት ሂጅባት። እናንተና ማመን ማለት ከባድ ነው ከባድ ነው። አየኋች እኮ ፍቅሮቼ፣ ቤት ታዬ፣ በአንቺ ምክንያት ከባሌ ጋር ተደባደብኩኝ። አዳሬ ሙሉ ሳልተኛ እያየሁሽ። እዛ ቤት ስትሄዱስ እቺ ግማታ እርገጫት፣ እቺ መላጣ። እንደውም አትሉት ጉድ የለም። ኦ ቴንኪዩ ሶማች ኔ ፍቅር መቲ ቴንኪዩ ሽን ናት። አመሰግናለሁ። አዎ እቺ መላጣ ምንድን ድሜዝ ዥው የሚል አንዳለ ደግሞ እች በረሮን ላከችብኝ፣ በሚበር በረሮ ቤቴ ውስጥ ገባ። ፊንገር እኮ እንደው አታደርጎም ዛሬ ግን አላየዋትኝም። ቴንኪ ቴንኪ ዛሬ አላየዋትም። አልሄደችብኝም ወይ ድሬ ዛሬ አላየዋትም። ቴንኪ ሽመቲ። አዎ ዛሬ አላየዋትኝም። ዛሬ አልተናገረችም። ምንም ብትናገር ብትናገር መጣላቃታትም መሰለኝ ተወችው። ኖ ኖ፣ አትሳሚኝ አትሳሚኝ አትሳሚኝ መኒጋን ይጋን ስጭኝ በመሳም አትሳሚኝ። እኔ ቆንጆ ቴንክ ዩ ቴንክ ዩ ቴንክ ዩ ጭርት አወጣችሁብኝ። አሁንማ እንደ ጻልጅ ቂጥ ጭርት ነው የወጣብኝ እንደ አራስ ቂጥ። በቃ ዝም ብላችሁ አትሳሙኝ። ያሚመጣል መንገደኛውን በሳምሽበት ትስሚኛለሽ። ምንባል አፈር በሳ ረባክሽ በመድኃኔዓለም፣ ከመሳም መኒጋን ይጋን ስጭኝ ግፍት ጋላሪ ይላስቦላ ወይ እንዴት ነሽ? እኔኮ ማርያምን ሳውራችሁ ግን ምን እየመሰለኝ ታውቃለች? በቃ እንዲ ሰፈር ውስጥ ያለን ሰፈር ውስጥ አለን አይደል? ማሮቼ ሰፈር ውስጥ በቃ ውጭ ነው፣ ቡና እየጠጣን ደህና ነሽ? እንዴት ነሽ? በቃ አሁን ማለት ምን ጃችሁኮ ቤተሰብ ሆናችሁ፣ ሳሰድ ውን ቅሪ ይለኛል። አሉባልታ ባልታ ሳታመጡልኝ ስቀሩ ቅሪ ይለኛል። በቃ ኮ ቤተሰብ ሆነን እኮ ማሮቼ በቃ ክርስትና ብን አትሳሚን፣ አጋፔ በቃሽ፣ ማሬ በቃሽ፣ በቃሽ፣ በቃሽ የኔ ፍቅር ጋይስ ግን አንዳንዴ ቤተሰብ ቤተሰብ የሆነን እንደው ውይ፣ የጡት እኮ ተቸገርኩኝ። ስሙኝ አንዳንዴ ቤተሰብ የሆነን አይመስላችሁም? እመቤቴ እኔ አሁን አንዳንዴ ቤተሰቦችም ነው የምትመስሉኝ። በቃ ሰፈር ውስጥ የምንተዋወቅ አብሮ አደግናም ከመላመድ አንጻር ከመላመድ አንጻር ደ እየሸሸ አስቸገረኝ። ከመላመድ አንጻር ከመላመድ አንጻር ቤተሰብ የሆነን ነው የምንመስለው። ከቤተሰብ እሺ እንደምን ተሻለ? ምን አሉ? እዛ ተራ ስሜን ጠሩ እንዴ? ዘንድሮማ እናቴ የታቀደልኝ ጉዳለ። አለ ነገር አለ ነገር ቤታዬ አለ ነገር። ኧረ ተውን ኧረ ተውን። አለ ነገር። ሰሞንማ በአሽሙር ሁሉ ወንዶች እኳ አልተቻሉ። በአሽሙር ሁሉ የሚያወሩ ወንዶች መጥተዋል። እግዚኦ እግዚኦ አባቴ ወይ እግዚኦ! እንዲያው ቤታዬ፣ ግን እንዴት አስቻለሽ? የእኔ ማር ራሴን ጥያቄና መልስ የምመለሰ፣ ቤታዬ ወየ፣ እንዲያው እንዴት ቻልሽ? የማህበረሰብ እንዴት ቻልሽ? በፈጣሪ ይል በፈጣሪ ይል ለራሴ ልጠይቅ እንጂ እንዴት እንደቻልኳቸው እራሱ አላውቅም። እንዴት ቻልኳቸው? ግን መቤቴን እንዴት ቻልኩት? እንዴት ቻልኩትኝ? ውይውይ፣ ከዚህ በኋላ ሴቷ መቻል መቻል በሉኝ፣ ስሜን መቻል እንዴ ወይ ቡና ቅዱስ እስኪ ጠጡ። በዚህ በኩል ለሊት ወይ አምላኪ ወይ እንደው ወይ ፈጣሪ ወይ ምን አዲስ ወር አለ። መቻል በሉኝ ከዚህ በኋላ መቻል ሴቷ መቻል መቻል በድሉ በሉኝ፣ በድሉ በድሉም በሉኝ ስትፈልጉ። በዴም በእንድ እንደው ደስ እንዳላችሁ ሸልዬ በሉኝ ስትፈልጉ እንጂ ዘንድሮ እኮ አልተቻቻልም እኮ። በዛም ሴርስ ሜል በዚህም ሴርስ እንቅልፍ አጣው እኮ እንዲህ ዋናውን ስራ እኮ መስራት አቆምኩ እኮ እኔ በእናንተ የተነሳ ጠዋት ማን ተናገረኝ መልስ ልመልስህ ባሌ ስጭኝ ሲል ቆይ ይሰጣል ለነገ አጥቢያ ዛሬ ጠይቀኝ እያልኩኝ እያቆየሁ ነው ያለሁትኝ ተስገኛ ባሌ ሲጠይቀኝ ቆይ ቆይ ቆይ ቆይ ነገ ቀጠሮ አለብኝ የምቀጣቀጠው ቆይ ነገ ይሰጣል ጠብቅ ነገ ሲመጣ ነገ ይኸው አምናና ካቻምና አልፎ እኔ ተደፍኖ የሚሆን አላውቅም። አለሽ ወርቅነሽ ተደፍና ትሆናለች። በዚህ አይነት ማ ወርቄ ተደፍናለች፣ ወርቅነሽ ተደፍናለች። በምን ሰዓት ይደረጋይስ? በምን ሰዓት ይኸው ማታ መጣው እናንተ ጋር እንደ ሁለት ሰዓት ላይ ለጥላለሁ። አንድ አይነት ገልጭ አልተኛ ሙሉ በሙሉ ልነሳ ነበረ ግን ተነስቻለሁ። ተኝቼ ትንሽ ቆይቼ ልነሳ እሚል እንቅልፍ ነው የምንተኛው ከዚህ ማህበረሰብ ጋር አለ። በምን ሰዓት ነው የምታረጉት? ግን አሁን ኮሜንታተር ቀድሞ ሁሉ ስኮምቶ ያለው ቴንኬ ኔማር ቀድሞ ሁሉ ስኮምቶ ያለው ቀድሞ ሁሉ ቪዲዮ ስታየዋለው በምን ሰዓት ነው የምታረጉት? እንዲ ውስኪ ጥሩ ጥሩ ወዳጅ ካላችሁ አማክሩኝ፣ አማክሮኝ እኔ ጠፍቶብኛል፣ ጠፍቶብኛል እንዴት እንዴት እንደሆነ ዘንድሮ ቤት ታያ አትወልጂም ይላል። በምን አባሉ ለድ እንዴት አባል ውለድ? አንተ አፍህን ዝጋ መጀመሪያ። ቤታ ልጅ ወልዳ ሹሩሩ፣ አቡዬ አቡዬ እንድትል ከፈለክ አፍህን ዝጋ። መተ አው ካሜራ እንትን ስልኬ ነው እኮ ይሄኛው። ስልኬ ስለተጠቀምኩ ነው። አይ ስማ፣ ይሄ ስልክ አውጥቼ ካልጣልኩት በስተቀር አይ ቲንክ አሁን ጠራ መሰለኝ። ተውት፣ ተውት፣ በቃ ተውት። ምን አገባኝ ነው እንደው። ስከሳማ ይንትን እንጫፍ መስዬ ስሙኝማ እኔ አሁን የምትመጡ ሰዎች አ አትወልጅም፣ እንዴት አባ ልውለድ? አንተ ከርሳም፣ እንዴት በበምን በኩል ይወለድ? ጠዋ ስነዛ ከበደ ይሰድበኛል፣ አበበ መልስ ይሰጠኛል፣ ጫላ ሳልነካው ተነኩሰኛል፣ በላይ በላይ በላይ በላይ በላይ በላይ ትናገሩኛላችሁ። በምን አባ በምን አባ ቤት በኩል ውለድ? ቤት በኩል ውለድ? ለእናንተ መልስ ልመልስ፣ ወይንስ ሳልጋውላ ስራውን ልስራ? ሁለት አይነት ነገር በአንዴ ማስኬድ አልችልም። ወይ ተውኝ አልጋው ላይ ልስራ፣ ወይ ከእናንተ ጋር የተጨቃጨቁኝ ልጁ መውለዱንም ልርሳ። ይህን ቁርበት ተመልከቱልኝ። እችለማኝ ለማኝ ወይ ጉድ እች ለማኝ ይለን እንደሚታነቅ ሰው ባዶ ራቁትን እንደ ካንጋሮ እጅ አጥሩ አደባባይ ምዞር። ሰውዬ እንደው ለምኜ ብጠይቅ ምን አባል ሰጠኝ? ውሸላህን አንጠጥለ በሱሪ የምታማታ ሰውዬ እዚህ መተክ ቤታዬ ታይ። ለማኝ ቆይ። አንዴ ኪንግ ማንን አንዴ ብሎክ ላርገው። ጋይስ አንዴ ቆይ። ሞዴሬተሮች ሚ አድርጋችሁት ነው አንዴ አቡዬም ብሎክ ተደርጓል። እንዲህ አይነት ቆሻሻ ቃል የሚጠቀም አልወድም። ቤት ያትቀመጥም። ሶሪ፣ እንደዚህ የገማ የገማ ቃል ነው ሚውት አታርጊው ነው። ብሎክ አንዴ ቆይ ጋይስ፣ ብሎክ ላርጋቸው። ቆይ ኪንግን አንዴ ብሎክ ላርጋው። ጠብቁ። እንዳትመጣ እንዳትመጣው፣ ሁለተኛ እዚህ ቤት ኖ፣ ኖ፣ ኖ፣ ዋ አንድ ቁጥር ጻፍ የብሎክ እሰጥሃለሁ። እሺ ብሎክ አርጋቸው ችግር የለብኝም ነው ብሎክ አርጋቸው። ይሄ በጣም የገሙ የገሙ አሉ እቃቸውን በዚህ ሁሌ ምንድን ነው የምላቸው አስተውሉ፣ በዚህ ሰዓት የሚመጡ ሰዎች እቃቸውን አቅፎ ነው የሚመጡት። አልጋ ላይ ሆኖ ነው የሚመጡት። ከአልጋሌ ሊነሱ ብለው ግን አልነሳም፣ ቤታዬን አይቼ ተደስቼ እነሳለሁ የሚሉ ሰዎች ናቸው የሚመጡብኝ። ጠዋት ጠዋታውን ሰላም ነው፣ ቤታዬ? ደህና ነሽ? እንዴት ነው ዛሬ? እንዴት ነው ቀኑሽ ውሎሽ? ምናምን በርበሬው ምናምን ቁጠባው ምናምን እድሩ ምናምን እንዲህ ነው የሚያወሩት። የዚህ ኩ ለሌሊቶቹ ግን ወሬያቸው አልጋ ልብዳሽ ልንፋሽ ልንጨሸጫ ገር ምናምን ወሬ ቁ ወሬያቸው ሁሉ ከዳቦ አይወጣም፣ ከአልጋ ላይ አይወጣም። ወሬያቸው ሁሉ እንደ ስለ ሴክስ ነው። ምንድን ምን ታማችሁ ነው በዚህ ሰዓት የምትገቡት ሽፍቶች? እኔ ጋይስ በዚህ ሽፍት ከዚህ በኋላ አልገባም። የጠዋ ሽፍቶች ተመችተውኛል። በአሜሪካ የጠዋ ሽፍቶች፣ በኢትዮጵያ የማታ ሽፍቶች ተመችቷችኛል። እንዴ እንዳለ ወሬያቸው አዲስ ፍቅር አዲስ ፍቅር ወይኒያ ቤት ሞዴሬተሮች የተሻሽላችኋል። ከመቼ ሆኖ ነቅላችሁ ነቅላችሁ እንዴት ነው የምታወጧቸው? እኔ እኮ ልቦልካቸው እኮ ነው ድሞ የሚያስቁኛል እኮ እንደ ሚያስ ይመጣል ቤታዬ ስጠላሽ ስጠላሽ ከምትይ ጀርባሽን አዙረሽ ደግሞ የሚጽፉት እኮ ለባላቸው ጀርባቸውን አዙረው ቂጣቸው ወደ ጀርባቸው ጀርባቸው ወደ ሆዳቸው ተኝተው ስጠላሽ ለምን ለምን አባሽ ስጠላሽ ብለሽ ትጽፋያለሽ ለባልሽ አትሰጪውም ወይ አንቺ ባለመስጠትሽ ብዛት የአብሮ አደግሽን ጎረቤት እያማተረ እያየ ነው አንቺ ብትሰጪው እኔ ጋመት ጉጅራ ትጽፋል እንዴት እንደምጠላሽ የጠላ ሰው ብሎክ ያደርጋል። እንዴት ስንቱን ላስተምራችሁ! እኔ አሁን የጠላው ሰው ወይኔ፣ ስጠላሽ አልጽፍም። ስጠላሽ ብዬ የምጽፈውን ቃል ለባሌ በሰጥበት ሰዓቱ ይጠቅመኛል። ውይ ስታስጠላ በወዴ ነው ምለው፣ ብሎክ እኔ ላይ እንዳትመጣ ሚት መስማትም አልፈልግ ቁጭ ብለ ትጽፋለኝ። ውሸት ነው አጠይኝ፣ አቴንሽን ፈልገሽ ነው። እኔ ደግሞ ቤት ታየ ተስካርሽን ነው የማወጣው። በብሎክ አጠናግረሻለሁ። አለቀ ከዛ በኋላ ሄደሽ ከተጣላው ጎን ጋር ስደቢያት እጅ ሸርቡታች፣ መላጣች፣ ሰላጣ እያልሽ ተሰዳደቢ። አለቀ። ተመስገን ጌታዬ። ወይ ዛሬ ቀን ሙሉ አልተናገርኩም ነበር። ተመስገን ጌታዬ ሞላ ቦታ በስ ማሙን ደንፈስ ቅዱስ ሰላም ውዬ ነበር። ሁለተኛ በዚህ ሰዓት አልገባም። ሁለተኛ ጠዋት ጠዋት እገባለሁ። አለቀ። ስትፈልጉ ስለበርበሬ፣ ስለወንደላጤ ካልሲ ስለፈለጋችሁት ማውራት ትችላላችሁ። አራት ነጥብ በዚህ ሰዓት ግን አልገባም። የቀትር ጂኒ የሚገቡበት ሰዓት ነው። ይመጣል ሊገሮ ጠይት እንደረደር ቤታዬ፣ ወሸላይ ና። እኔ ምን አባህ ገባኝ? ቤታዬ እንትኔን አቃጠለኝ። በጨው ተዘፍዘፊው። እኔ ምን አባኝ? እኔ ኩማ ያገባኝን እኮ ምን እንትኔ ዳቦ ተቃጥላለች። የዛሬ ቤታ ምን ላርጋ? ቁረጫት። ምን አባሽ፣ እኔ ምን አባሽ ላርግሽ? ኮመንት የምትጽፉ ሰዎች ግን ጤነኛ ናችሁ ወይ? አይምሯችሁ ይሰራሉ ወይ? እኔ እኮ ከሚሰድቡኝ ወጣው ከሚሰድቡኝ ይልቅ የኮሜንታተሮች እኮ ነው የሚገርመኝ። ቤታዬ ጡቴ ተለቀ፣ ምን አባሽ ላርገው ታዲያ? እኔ የሰፈር ልጅ ጎረቤት፣ ተማሪ፣ አስተማሪ እንደ ሎሚ አፍርጦ ያሸወንጡት ቤታታ አንሳው ወይ እኔ ምን አገባኝ? የራሴን ማንሳት አቅቶኛል። ይሄ የተረገመ ቲክቶክ እያየሹ ነው። ደብረ ብርሃን ያለው ብርድ ውስጥ ያለውን የምመስለው በዚህ ሰዓት ተከናንቤ ምን አድርጊ ነው የምትሉኝ? ቴንኪ ዩ እኔና ቴንኪ ዩ ቴንኪዩ እንዲህ እንዲህ እኮ የሚሰጡን እኮ እንዳው ቢሳደቡ ያዋጣችኋል። እኮ አሁን እንደዚህ እየሰጠች ቤታዬ፣ ቆረቆንዳ ብታይ ያምርብሻል። አይደለውም፣ ቆረቆንዳም አይደለውም፣ ፎረፎራም አይደለሁም ነኝ እልሻለሁ። ቢያንስ ሰፖርት እያረግሽ ነው። በባዶ እጃ እንደሚታነቅ ሰው ትመጣለች። ቤታ ቤት ልክ እንደሚታነቅ ሰው አንቺ አንቺ ትላም እንደው እየሰጡ ቢሰዱ ምናለን ውይ አምላክ ይሁን። አበሻ እኮ አበሻ ጌጡ መዶሻ። ሰው ለለመነው እኮ የሚመቀኝ እኮ ናቸው። ሰው ለምን አገባክ ያንተ እጅ ተይዞ ስለ እግዚአብሔር አልተባለ ሰው ለሚሰጠው እኮ የምትቃጠሉ ናችሁ እኮ። ውይ ውይ ውይ ውይ ውይ። አበሻ ማለት እኮ ልዩ ፍጡር እኮ ነው። ብረት እኮ የሚያቀልጥ አቅልጦ ደግሞ ድጋሚ ደግሞ ወደ ብረት የሚመልስ እኮ ነው ምላሱ። አቤት አቤት አቤት አቤት አቤት አቤት አበሻ ማለት ውይ እኔ እኔ እኔማ ምኑን እንዴት መቻል እንደሰጠኝ አላቅም። እንደናንተ እኮ ቢሆን እኮ ማለት ነው ቡታንታይን ጭንቅላቴ ላይ ያዙሬ አሸዋፊ ውስጥ ሞልቼ እንደ እብድ ነበር የምራመደው። ምኑን እንዴት ችዬ እንደቻልኳችሁ አላቅም። አመጣ ደግሞ ኮኒ ግን ምን አለ፣ ቤታዬ ደህና ነሽ አንቺ መላጣ። በሉኝ ሰላም ብላችሁ እንኳን ብሰድቡኝ ምናለ። ሰላም እንኳን አይሏችሁም እኮ እኔማ ደስታ ያጣ ቆሮ ይላሉ ጸጉሯ እኮ እንደዚህ እኮ ቢበጠር ማለት ነው ሶስት ጎጆ ቤት እኮ ይሰራል የጭንቅላቷ ቆሻሻ እኮ። ወይ ግን ፍቅር መትዬ ይህ እንደዚህ ጸጉሯን በማበጠሪያ ብታበጥረው የጭንቅላቷ ፎሮፎር ቆንጆ ሶስት ጎጆ ቤት ይሰራል። እኔን ትመጣና ቤታ አንቺ ቆሮ ረቤታ ማይሉ ምን አለ ከነ ክብሬ ስሜ ቤታ አንቺ ፎሮ ቆንዳ

አቤት፣ አቤት አንደኛ! ቆይ ቲክቶክ ይዘጋብኛል። አንደኛ አንደኛ አንደኛ ይሄ በሴክስ እንደዚህ ፖርናሏ በማየት አንደኛ የሚታወቀው አሉ። ጉጉል ላይ ሲታይ ሀበሻ ነው። አንደኛ ኢትዮጵያኖች ናቸው። አንደኛ አመጣጣቸው እራሱ እንደዛ ነው። አንደኛ የሚያዩት እነሱ ናቸው ኢትዮጵያ ኖች እኔም በልጅነታቸው ተቀጥቅጦ ይሁን ያደጉት አላቅም። በቃ ወይ ወይ አይ አምላኬ አይ አምላኬ ከዚህ ማህበረሰብ ጋር ደግሞ አሁንም ተኝቼ ነጋ አለ ደግሞ ተመልሼ ይህንኑ ማህበረሰብ ነው የማየው አይ አምላኬ ምን በደልኩ ምን በደልኩ ያች የተረገመ ክፉ ጎረቤት ረግማኝ ካልሆነ በስተቀር እዚህ ማህበረሰብ ላይ ጣልከኝ ጣለኝ መቼስ ጣለኝ መቼስ እኔ እኮ አንዷን አይቼ እኮ ነው ተስፋ የቆረጥኩት አይታችኋታል አንቺ ቤታ ትሰምኛለሽ ስትድሙ ምን ከዚች ጋር በምን ተነካካውና ብዬ ያለ በርበሬና ሽሮ አምስት ኪሎ ምጥን በርበሬ ቆንጆ ከሽሮ ጋር የታመሰ አለላችሁ። ቡላም ስትፈልጉ አለ፣ ቀጫዋ የተሻለ እንዷል መድሃኒዓለም ነው። ፎቶ ልጥፋ አድርጋ ማለት ነው። አንቺ ቤታ ምትበይ በጣም በጣም በጣም ነው። በርበሬና ቡላ አለላችሁ። ማስታወቂያ መስሪ ያደረጉት በርበሬና ቡላ አለ እንድትገዙ። መጨረሻ የበርበሬና የቡላ ማጋዣ ወኝ የቀረው አባቴ ስንት ቦታ ትደርሳለህ፣ ብሎ ስንት ቦታ ታኮራለህ ይም መጨረሻ ላይ የቲክቶክ ላይ በርበሬና ሽንኩርት መሸጫ መሸጫ አረጉኝ እኮ እኔ እንደው የት ልሂድላቸው? ይሄንን ጉድ ግን አባቴ ያያል። ቁጭ ብሎ ይመለከት ይሁን ያ ያለ እንዴት አያል ወይ ዛሬ እኮ ነው ፋዘሪ ማለት ለፋዘርስ አላርለ ሀፒ ፋዘርስ ያልኩኝ እና ከዛ ምን ልግዛለት፣ ምን ልግዛለት ከዛ ደግሞ ስራ ስለነበር እዛ ቤት ሲሄድ ምናምን ላላገኘው እችላለሁ አልኩና፣ ሲስተሪ ያገኘው ላላገኘው እችላለሁ፣ ገንዘብ ላኩልም ማለት ነው። ግዛ ደወልና ወይ እንዲያው ያበሻ አባቶች እኮ እንዲያው አመሰግናለሁ አይሉ ቴንኪዩ አይሉ። ምንስ ቢሆን ልጅስ ቢሆን ሰው ያለውን ነው የሚሰጠው። እዛ ምንድን ነው ላክሹ፣ አይ አይ እንዴ አይ ሃፒ ፋዘርስ ዴይ ለለነውና እና ምን ይሄ ያስፈልጋል እንዴ? ጠላታችሁ ድርቅ ይበል። ሙቪ ቤት ወኘን የደወለው ይሄ ሰው የነርቬል ሊነካኝ ነው ያልኩት። ምን ይሰራል አሁን? ምን ያደርግ ምን ያደርጋል አሁን? ምን አለ? ምን አግደረደረ? አይ ጎንደር ያልኩኝ በቃ። አይ ጎንደር፣ አይ ጎንደር ከደም ነው እንደው፣ ከኔ አይደለም ብዬ ምን አለ? ቴንኪው ልጄ፣ አደግሽልኝ ልጄ። አይባልም ማርያምን። ምን ያደርግልኛል አሁን? ምንድን ነው ይሄ አለ። ምንድን ነው ይሄ? ለነገሩ ይሄ ብቻ ያበሻ አይደለም፣ አባቴም ከቤት እኮ ነው፣ እየለበለበኛለሁ አይባልም አይባልም፣ ጋይስ አይባልም። ትክክል አይባልም። አይ ይሄማ ጥፋት አጥቷል። አይባልም፣ ቴንኪው ደግሞ። ደሞ እኮ ጽፌያለሁ፣ እኮ ጽፌያለሁ፣ ገንዘቡ ለፋዘርስ ደይ ነው፣ ምናምን ምናምን፣ ቤት ጽፌያለሁ እኮ። አንብቦታል። አንብቦ ባህላ ነው በበስታዬ። ምንድነው፣ ለምንድነው የተላከው? ወይ ጉድ እንደው ከውጭም ከቤትም ነው እኮ። ጨጓራዬ እኮ የሚያረው የማምላክን እኔ ያው የማውቀውን ቴንክ ዩ ቴንክ ዩ ቴንክ ዩ ተብሎ ይዘጋል። አልዘጋውም መልሰው ልለበረ አይባልም ብዬ ነው የታኩት። ቢመልሰው፣ አይ ደግሞ አይመልሰውም። ከቤት ይግደረደራሉ። እንደጎንደሬ ሲባል ገብሪ ወይኔ ረግሬ እንዳይከፈት ሆ መጅግር የግሬን ጥፍር አይታችሁታላ ጋይስ፣ የግሬ ጥፍር ያምራል። አይ አይኑ ያምራል። አይ ደግሞ ኔ ነገር አላዞርኩኝም። ጉጭ ጋር ሂድ፣ ምን አለ? እስኪ ቆይ ጉጭ ሊያት ምን አለ ነገር አሁን ጉጂ ጋር ሂጂ ትሉኛላችሁ። ሳይ ነገር ልታመጡብኝ በስነ ስርዓት ከራሴ ጋር እየተጫወትኩ ነው። ይው ይሁ ብቻ ይሁ ጋይስ ተመልከቱ፣ እግዚአብሔር ያሳያችሁ። ጉጂ ጋር ሂጂ ያሉ ያሉኝ እነሱ ናቸው። ይው ይሁ፣ እኔ አልፈልግም። ይሁ ማሮቼ፣ በኢየሱስ ክርስቶስ ስም የሆነ ቪዲዮ እንትን ብዬ ደነገጥኩኝ። አይ ኖ፣ ይውልሽ ይውልሽ ማሬ ያጣሉኝ። እንኳን ነገርሽኝ። ምን እያሉ ነው? ቆይ እስኪ እኔም ወሬ ወዳለሁ። ጋይስ ድም ይሄ በግ መጣብኝ። እንደው ቆይ ጋይስ፣ ወሬ ወዳለሁ። ጋይስ እንደው ምን አሌ ድም ጋይስ። ከዚህ ሁኝ ያዳምጣሉ። እስኪ ላዳምጥ። ቤታ የለችም፣ የለውም፣ የለውም። ታማለች፣ ተኝታለች። ቤታ ታማለች በሏት። ታማለች፣ ተኝታለች። ዛሬ ቀኑ ሙሉ ላይ ባልገባችም በሏት። ቅድም ነበርኩኝ። ኧረ የለችም። ቅድም አብሬያት ከጉጪ ጋር አልነበርኩም በጭራሽ በጭራሽ ቤታ አይደለችም። አቤቱ አምላኬ ነገር ስሻሽ ወደ ቤቴ ይመጣል። የለችም ጉጭ የለችም። ቤታ አጣቂያትም ጉጭ ቤታ አጣቂያትም ቀበሪያት እንደ ቀበርሽ ቁጠሪ ሀ ቤታ የለችም፣ የለውም፣ የለውም። ታውኝ ነገር አልፈልግም። በቤቴ በቤቴ ቁጭ ብዬ እንደዚህ ግሬና ጣጥፈ በቤቴ በቤቴ እንደው እንደፈለኩ ላውራ ሀ አፌማ ያድም መቅድዬ ኔ ማርቴንኪው መቅድዬ በጣም ነው እንዲወደርሽኝ

ችግር የለም። ትነሳ ላይ ጉጪ ሰላም አታውቅም። ጉጪ ቄት ነገሩን ይዛብኝ እንደምጠጥ የለችም። ጋይስ፣ እኔ ነገር ሽሽት ላይ ነው ያለሁትኝ። አላውቅም ከማንም ጋር ተጣላውም፣ ተውኝ። ኢቨን እንኳን በ የሆነ ቤት እኮ ገብታ እንኳን የማታወራ ልጅ እኮ ናት የነበረችው። አይ ቲክቶክ ስንቱን ባህሪ ቀያየርከው። ስሜ እንዳጠሪ ጉቺ ተኝታለሁ። የቤታ መፍትሽ ነው መሲ ትሂድባ። ጉቺ እኔ አላውቅም፣ ተኝቻለሁ፣ ተኝቻለሁ ጉቺዬ ተኝቻለሁ። እዚ ጋ የምታያት የቤታ ታወካኝ ናት። ያቺ ድንቡሽ ቡሻን ቤታ ነው የምታውቂያት? ከየት እቺ ቤታ ነው ሞቻ እቺ ቤታ የት ታቂያታለሽ? እቺን ቤታ አታቂያትም ያቺ ቤታ ምላሷን ያ እንዲህ እንዲህ እያደረገች የምትወጣው እንደባብ፣ እሷን ቤታ አላቃትም እኔ። እሷን ራሱ የታባቱ አውቃታለሁ ቤታ የምትባል ገደል ትግባ። ሾከ አካ ነገረኛ ሶኬት፣ የታባቱ አውቃታለሁ ቤታ የምትባል አፈር ያስበላትና አፈርት ብላ ነገረኛ። ከሁሉ እንደተነካካች ከማ ካልተጣላችሁ ሰው የለም። አሁን የማይቀረቻት ዲቦራ ናት። ከዲቦራ ጋር ነው ከዲቦራ ጋርም ትጣላለች። መጨረሻ ብቻዋን ተቀራለች አብዳ። እዚ ቲክቶክ ላይ አላቃትም እኔ ሆ አላቃትም ከዚህ በኋላ ጋይስ ቤታ አላቃትም ኤአይ ናት በትክክል በትክክል እዚች ጋ ጋር ቤታ አይደለችም ኤአይ ነው ኤአይ ነው ፍቅሮቼ እኔ ነገር ሽሽት ላይ ነኝ እንዴ ጉችዬ ጭራሽ ቤታ ትምጣ ነገሩ ይስፋ አሰፉ ገና እኔ ሳልተነፍስ ነው ነገር የሚሰፋብኝ እምቢ አልፈልግም ነገር አልፈልግም ጋይስ ወይ ወይ ወይ በስመ አብ ወይ ወይ ወ ተውኝ ተውኝ አይ እኔ አይደለሁም ጋይስ ሚኪ የምትሉኝ ደግሞ ሚኪ ምን ሆነ ይህ ነገር ይዞብኝ ታመመ ሚኪ ራበው ከፋው ማን ነው ሚኪ ለምንድን ነው የምትጠሩትኝ አላቅም ሚኪ አላቅም ማን ነው ሚኪ አላቀውም ጋይስ አላቀውም ነገር ነው ይዛችሁብኝ የምትመጡትኝ አሁን ሚኪ ትላላችሁ ከዛ በኋላ ማን አባቱ ነው ሚኪ ብዬ ተናግሬ ይህንን ቀርታችሁ ሄዳችሁ ታ አላቀውም ሚኪ ሚኪ ማን ነው ምንድን ነው ከየት ነው የመጣው አድራሻው ምንድን ነው አላቀውም ታሞ ነው ወይ? እርዳታ ፈልጓል? እርቦታል? ከፍቶታል? አዝኗል? ተደስቷል? አላቅም። ተውኝ፣ አታምጡብኝ ነገር። አላቅም። ማን ነው? ዲቦራ? ዲቦራ ተኝታለች። ተኝታለይ። ዲቦራ ተኝታለች። ዲቦራ ተኝታለች። ጋይስ ተኝታለች። ምን ነው ነገር አልጥ። ከዛ ነገር ልታመጡ የመጫጠዋችሁ እናንተ። ዲቦራ ተኝታለይ ጋይስ። ትተኛበት። ቀኑ ሙሉ ስዞር ነው የዋለችው። ትተኛ። ማን ነህ አንተ? ቆይ እስኪ ቆይ፣ ማሮቼ ነካኩኝ። ሚኪ ማን ነው ሚኪ? ፊታ ውራሪ ይሄ ልጅ ነው። ቆይ እስኪ ጋይስ፣ ሜን ፔጅ ላይ አለ ሚኪ ፊታ ውራሪ ነው። ቤታ፣ አንቺን ያሸነፍኩበት አንድ ቪዲዮ ፖስታል ተደረገ።